ቁጥር 21 ላይ ሲናገር በግብፃውያን ፊት ለፊት ሞገስን ሰጣቸው ይላል። በአዲሱ ትርጉም ደግሞ የመወደድን ጸጋ እሰጣቸዋለሁ ብሎ ይናገራል። ወዳጆቼ እግዚአብሔር አምላክ አንድን ታላቅ ነገር ሊሰራ ሲፈልግ ወይም ደግሞ የሰውን ታሪክ ሊቀይር ሲፈልግ፣ የአንድን ሰው መንገድ ሊያቀናለት ሲፈልግ ብር አደለም የሚሰጠው፣ ሞገስ ነው የሚሰጠው። ሞገስ ውበት አደለም፣ ሞገስ ቁመት አደለም፣ ሞገስ መንፈስ ነው። የእግዚአብሔር ቃል ሲናገር የሞገስን መንፈስ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 በደምብ ጩሁና አሜን! ባሉ ሺህ ቢኖርህ እግዚአብሔር የሞገስን መንፈስ ካልሰጠ በስተቀር ውድ ልብስ ለብሰ የሆነ የተላከ ሰው ነው የምትመስለው። ይገርማል። ግን ስፒሪት ኦፍ ፌቨር የሞገስ መንፈስ በአንተ ላይ ሲሆን እግዚአብሔር የሁላችሁ ጠላቶቻችሁ ሊያሳፍርና ሊቀጣ ሲፈልግ ጠላቶቻችሁን አይደለም የሚገላቸው ወይም የሚያጠፋቸው በጠላቶቻችሁ ፊትለፊት ሞገስን ይሰጣችሁ። እግዚአብሔር በጣም በጣም በጣም ሲክሳችሁ የሚያደርግላችሁ በናቋችሁ ሰዎች ፊት ባዋረዷችሁ እግዚአብሔር ሞገስን ይሰጣችኋል። ዛሬም ምነግራችሁ እንደዚህ ነው፣ በተዋረዳችሁበት፣ በከሰራችሁበት፣ በብዙ ውጣ ውረድ ባለፋችሁ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 በሞገስ አደለ ያድግ ነበር ይላል። ጌታ ኢየሱስ ራሱ በሰውም በእግዚአብሔርም ፊት በሞገስ ያድግ ነበር ይላል። ሞገስ በጣም ኢምፖርታንት ነው። በተለይ ፕሮግራም ካለባችሁ በእናንተ ላይ የሚከናወን ነገር ካለ ሞገስ በጣም በጣም ወሳኝ ነገር ነው። ዛሬ በእግዚአብሔርም በሰውም ፊት ነገራችሁን ከፍ ከፍ የሚያደርግ መንገዳችሁን የሚያቀና ህይወታችሁን የሚያቀን የእግዚአብሔር ሞገስ በላያችሁ ላይ ይሆናል። ወዳጆቼ የእስራኤል ሰዎች ከግብፅ ሲወጡ ባዶ እጃቸው መውጣት የለባቸውም። የእስራኤል ሰዎች ከግብፅ ሲወጡ ይዘውት የወጡት ብርና ወርቅ ዘርፈው አይደለም የእነሱ ብቻ ሳይ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 የዘር ማንዘሩ የድካም ዋጋ ይወራረድለት፣ እግዚአብሔር በጌታ በኢየሱስ ስም ነገራችሁን መልሶ በእጃችሁ ያስገባል። እና እነዚህ የእስራኤል ሰዎች ጠቅላላ እጃቸው ላይ ወርቅ አለ ብራል። እግዚአብሔር ደግሞ እንደዚህ ያለ ልጆቻችሁን፣ አልብሷቸዋል፣ ልጆቻችሁን አስጌጧቸዋል። ዜ ዲዘርቭ ይገባቸዋል፣ ደክማቸዋል፣ ለፍታቸዋል። እና ባዶ እጃችሁን ከግብፅ አትወጡም። ስለዚህ ወዳጆች፣ የምጽፉ ሰዎች ሞገስ ከቁመት በላይ ያቆማል፣ ከገንዘብ በላይ ይገዛል። በጣም የገዙ ሰዎች ካያቸው ብር ያላቸው አይደሉም፣ ሲናገሩ ይጣፍጣሉ፣ ይወደዳሉ። ስፒሪት ኦፍ አክሴፕታንስ የተቀባይነት መንፈስ አለባል ይገባቸው የተወዳጅነት ሲሉ ቃላቸው ህግ ነው፣ ይገርማል። ከእነሱ ቃል በኋላ ማንም አንዳች ሊጨምር አይችልም። እግዚአብሔር ሰውን ሊባርክ ሲፈልግ መንገዱን ሊያቀናለት ሲፈልግ ታሪኩን ሊለውጥለት ሲፈልግ የሚሰጠው ስጦታ ነው። በቃ እግዚአብሔር ታሪክን ሊለውጥ ሲል የታሰረ የታሰረ ብር አይደለም ይሰጥ። እግዚአብሔር ታሪክን ሊለውጥ ሲል ከሆነ ባለስልጣን ጋር አይደለም የሚያገናኝ፣ ሞገስ ይሰጣል። በቃ ሰፈር ሁሉ ቀበሌ፣ ገበሬ ማህበሩ ጠቅላላ ነው የሚወድ ሲያዩ ሁሉ ነው በቃ ፏፈሽ የሚለው አንተ ስትመጣ ደስ ደስ ይለዋል። ቢሮ ሁሉ ፈገግ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

እንዴት መልሰን እንገዛዋለን? እንዴት መልሰን የኛ ይሆናል ብላችሁ በግምት እስከሚከብዳችሁ ድረስ ይሆን ነገር ከእጃችሁ ሊወጣ ይችላል። ነገር ግን ሞገስ ምን ያደርጋል መሰላችሁ የተወሰደባችሁን ነገር አንድ በአንድ አንድ በአንድ ይመልስላችሁ። ስለዚህ አሁን ዛሬ ማለዳ መባርካችሁ የተወሰደባችሁ ስራ፣ የተወሰደባችሁ ጤንነት፣ የተወሰደባችሁ ሳቅ፣ የተወሰደባችሁ የትኛውም ነገር በጌታ በኢየሱስ የሚመለስላችሁ የትኛውም ነገር አ እኔ አሁን እዚህ ሲባርክ አሚን ነው ማለት ያለ ብለ መሰለ አለ መተተኛ ደጋሚ በመቃብር አፈር በዶሮ አንጀት መረጋጋት የሚመጣታል ይደግማል። ጠዋትና ቋትና ማታይ ሰላም ይመንፈስ አንተ ጋር ያለውን ነገር ሊወስድ ይከባለላል። በጌታ በኢየሱስ ስም የተወሰደብህ ነገር ይመለሳል። ሴጣን በሌሊት የወሰደውን እግዚአብሔር በቀን በአደባባይ ይመለሳል ያንተ ነ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 ከዘመናቸው አይቀደሙ። ከትውልዳቸው ከፊት ይሆናል። እግዚአብሔር አምላክ በሞገስ ያሰበው ቤተሰብ ምን ይሆናል መሰለ? የትም ቦታ እየው የእሱ ልጆች ከፊት ነው የሚሆኑት። የእሱ ጉዳይ በምድር ሁሉ ላይ ከላይ ነው የሚሆነው። ምድር ኃይሏን ይሰጣቸዋለች። አሁን ክብርን ብትፈልገው አክብሩኝ ብትል ሰዎች እንዲያከብሩ አክባሪ ኮሚቴ ብታዋቅር ምንም አያከብሩ ምጽፉ ሰዎች። ሞገስ በተቃዋሚዎች እና በጠላቶች መካከል እንኳን እግዚአብሔር እንዲኖረ ያደርጋል። ክብር ይሰጣል። ዘጸአት መጽሐፍ ምዕራፍ 11 ቁጥር ሦስት እንደዚህ ይላል። እግዚአብሔርም በግብጻውያን ፊት ለህዝብ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 የተከበረ ሰው ሆነ። በጣም ሞስ ሪስፔክተር ፐርሰን ሆነ ወይ ሞገስ ያስከብራል። ወነታ ነው ምነግር ረዥም አጥራር ለሚያስከብረህ ሞገስ ያስከብራል፣ ክብር ይሰጣል። በትውልድ መካከል ተቀባይነት እንዲኖርህ እንድትከበር ያደርጋል። ኢትዮጵያ ሲጀመር መከበር ይፈልግ ማንም ሰው። በክብሬ እንዲመጣብኝ አልፈልግም ምናምን። አሁን ይኸውልህ እንደዚህ ብለህ እንደ ስፔንበሬ መሬት ወቅተ አክብሩኝ ከምትል የእግዚአብሔር ሞገስ በአንተ ላይ ይሆናል። ሰዎች ያከብረዋል። በነገስታት ፊት እንድትቆሙ ያረጋችኋል። ሞገስ ተቀባይነት እንዲኖራቸው አሁን ለምሳሌ ማህበራዊ ሚዲያ ላይ ሰዎች ተቀባይነት ለማግኘት ነው የሚያረጉት። ዱቄት ይከለከለካሉ። ታዋቂ ለመሆኑ፣ ታዋቂ ለመሆኑ። ሞገስ በነገራችን ላይ ሃይሊ ፌቨርድ ስትሆኑ ማለት ፌመስ ነው የምትሆኑት። እና ማለት ተቀባይነት ለማግኘት ብላችሁ ምንም መከራችሁን አትዩ። በንጉስ ፊት ያቆማችኋል ሞገስ አንድ ምስኪን በግም ይጠብቅ ውሎና አዳሩ ምድረ በዳ የሆነ አባቱ እንኳን ለሹመት ወይ ለቅባት የማያስታውሰው ያው፣ ሳሙኤል የእሰይ ልጆች ሊቀባ እሰይ ቤት ሲገባ ልጆችን ጥራ ሲለው ዳዊትን እንኳ አልጠረው። የተረሳ ሰው እኮ ግን፣ ይገርማል ምድረ በዳ ሆኖ የእግዚአብሔር ሞገስ በፊቱ ስለነበረ በሱ ላይ ስለነበር፣ እንደዚህ ያለ ሳኦል ንጉሱ ሳኦል ሂዝ ኪንግ እንደዚህ ያለ ወደ እሰይ ልኮ እንደዚህ ያለ በአይኔ ሞገስ አግኝቷልና ዳዊት በፊቴ እባክህ ይቁም ብሎ ላከ። አምጣው አምጣው። ነገስታት ፊት የሚያቆም ሞገስ ይል ሞገስ ያለበሰ ረች አችለው ገር እግዚአብሔር ያረገለትን ሰው ሞገስ ያረገለትን ሰው አችለው አችለው፣ በፍጹም ልትረታው አትችል ለመሰለኝ። ከፈረኦንም የተመረጠው ሰራዊት እኮ ነው እስራኤልን ሲከተል የነበረው ሰረገላ ያለው ማለት በአዲሱ ትርጉም ሪፐብሊካን ጋርድ የሚባለው እስራኤልን እስከ ኤርትራ ድረስ ተከትሎ የወጣው እኮ ቀይ ለባሽ በደዌል ትሬንድ እኮ ነው የወጣው። ህዝብ ደግሞ ይገርማል የጦር መሳሪያ የለውም። ሊጥ እኮ ነው እያንጠባጠበ የወጣው እኮ ያቦኩትን ሊጥ ስላልጋገሩት ተሸክመውት እኮ ነው የእስራኤል ሰዎች። እና ከፊት የኤርትራ ባህር ከኋላ የፈረኦን ሰረገላ ሳንዱጭ ኮኑ ሰዎች ይሆኑት። በጦርነት መካከል ድል የሰጣቸው የታጠቁት መሳሪያ ይመስላል። እንዳይመስል እንዳይመስል፣ እግዚአብሔር አምላክ ለእስራኤላውያን ለነያሱ ሞገስን ሰጣቸው፣ ለነዛኞቹ ደግሞ ሞገስን። በዚህ መካከል በጦርነቱ ውስጥ እስራኤል ድል ያደረገው ከእግዚአብሔር ፊት ሞገስን አግኝቶ፣ ውጊያ በዝቶብኛል፣ ሰልፍ አለብኝ፣ የተለያየ ነገር አለ ምናምን የምትሉ ሰዎች፣ ምንም በቃ እዚህ ውስጥ የምትቀቱት ምትደምን፣ የምታረጉት የምትቀፉት፣ ፌቶ ምናምን አያስፈልግ። የሞገስ መንፈስ ይባላል እግዚአብሔር በሞገሱ እንዲያስባች። ትጸልያላችሁ ከዛ ሰልፉን ድል ታረጉታላችሁ። ድል ታረጉታለች። ሞገስ ዲምፕል መስሎሻል? ሞገስ ኢዋኔር ከመሰለሽ ተሳስተሻል። ችግር የለውም። ኢዋኔሩ ግን ሊፒስቲኩ አይደለም። ሞገስ ስፒሪት ነው፣ ተቀባይነት ይገርማል። ጌታ ምስክሬ። መጽሐፍ ሲናገር ደስ ይላል። አስቴር የምትባል በሰው ሀገር፣ በግዞት ምድር የነበረች እናትና አባት የሌላት አጎቶ ተዋጅ ያደገች ምስኪን። ንጉሱ ከህንድ እስከ ኢትዮጵያ ቆንጆ ፈንጋለሁ አገባለሁ ብሎ ማስታወቂያ ወጣ። ከዛ በቃ ልማታዊ ይባላል። አብቴ ልማት አርበኛ፣ ከፍተኛ አነስተኛ፣ መለስተኛ የመንግስት ባለስልጣን ምናምን ምጩን እያመጣ አስመዘገበ። መቼም ከንጉሥ ጋር አማጭ መሆን ይፈልጋል የለምና መጽሐፉ ሲናገር እንደዚህ ይላል። አስቴርም በመጣች ጊዜ የሴቶቹ ጠባቂ ሀኬ ባያት ጊዜ በፊቱ ሞገስን አገኘች፣ ወደዳት። አየህ፣ እስቲም ገብታ ሳሆናስ ገብታ ምናምን ካት ዎክ ምናምን መሄድ፣ ከዛ ቪክቶሪያ ሴክሬት ምናምን የሆነ ጂቫንቺ ምናምን ቺ ምናምን ቺ የለም፣ እና ግን ስፒሪት ኦፍ ፌቨር አለባት። ሲያያት ገና ወደዳት፣ ወደዳት። የተወዳጅነት የተቀባይነት መንፈስ ይባላል ሞገስ። በጌታ በኢየሱስ ስም እግዚአብሔር አምላክ ይሄን ይሰጣቸዋል። ወዳጆቼ የብዙዎቻችን ኢትዮጵያኖች እኮ ችግር ሪጀክሽን እንደታወቃላችሁ፣ ሪጀክሽን ማህበረሰባችን ራሱ አክሴፕት ከማድረግ ይልቅ ሪጀክት ማድረግ ነው የሚቀለው። ገና ራሱ ስታድጉ ራሱ ይሁኝ ይሁኝ ብሎአል፣ ደብቁኝ ይላል እያለ እኮ ነው፣ ገና ፈልፈልቱ እያለ ነው። ገና ልጅ ያቦካው ለራት አይበቃም ምናምን ተረቱ ራሱ፣ ልጅና ጫማ አልጋስ፣ በሪጀክሽን ስፒሪት እኮ ነው ኢትዮጵያ ውስጥ ራሱ። ገና ስትወለድ የሚቀበሉ ይገርማል። ትንሽ ጊዜ ነው የሚሉብህ፣ ከዛስ በኋላ ሚሉ እና ይሄንን ሪጀክሽን ሰብረ የምትወጣው በሞገስ መንፈስ ይባላል። በጌታ በኢየሱስም የሚያውቁ የማያውቁ ሰዎች ዘንድሮ ያንተን ሀሳብ፣ ያንተን አጀንዳ፣ ያንተን ቢዝነስ፣ ያንተን የሆነ ነገር በኢየሱስም ይቀበላል። በጣም ጩሁና አሜን ይባል ሰው እኩላያዩም እንዲ አትበል ተው፣ እኩላይ ያስተናግዱም እንዲ አትበል ሞገስ ሲባል አሜን አትበልና፣ እንክብካቤ ሞገስ ሲባል አሜን አትበልና፣ በዘመድ ነው ባለጊዜ ስለሆኑ ነው የሆነ ነገር እንደዚህ ነው ባለ እንደዚ የለ ብራዘር፣ ሞገስ በጊዜውም ያለ ጊዜው አዋት ሆነ ማተ በሰው ምድር እንኳን ሰዎች እንዲከባከቡ ያደረገ በሰው ምድር፣ እውነት ነው ምነግርህ በምሳሌ አንዳንድ ሰዎች እኔ ማውቃቸው ሰዎች አሉ ኢትዮጵያ ውስጥ በሰመር ነው እንዳትል፣ ዱባይ ብሄዱ አሜሪካ ብሄዱ ወሬቨር ዴጎ ሰው ይነሳላቸዋል፣ ስፒሪት አለባቸው፣ ይገዙላቸዋል። በጌታ በኢየሱስ ሰው ያዋረዳቸው እግዚአብሔር ያከብራቸዋል። ሰው ያሰደባቸው እግዚአብሔር ያከብራቸዋል። ይወልሲ ለምናችሁ በበላችሁበት ተቀብላችሁ በለበሳችሁበት ብዙ በተባላችሁበት አካባቢ እግዚአብሔር እናንተና ልጆቻችሁን ያከብራል። ታማኝ ነው። የነጌታ ሞገስ ተቀባይነት እንዲኖር ያደርጋል ልመናህ እንዲሰ ማ ያደርጋል ልመና አንድ ጊዜ መልካም ወጣት እያስተማርኩ መልካም ወጣት በር ላይ የሆነ ልጅ ቆሟል እኔ በመኪና ልገባ ስልና ምን ፈለግ ኔ ወንድ ምናምን አልኩት ከጅማ የመጣውታል እሺ ምን ልታዘዝ መማር ፈልጌ ነው ተመዝግበሃል አልኩት አልተመዘገብኩም አለ ባሪያ እንዴት ከጅማ ድረስ ሳትመዘገብ መጣ አልኩት ታካብዳለህ እንዴ ልማር ነው የመጣሁት አለኝ ግባ አልኩት ሰው እንዲህ ብሎ ይገባል እንዲህ ብሎ ሞገስ ብቻ ላይ ላይሁን እውነትን እንዲህ ብሎ ይገባል እውነትን የምጠይቀው ጥያቄ ሳትል መቀመጥ የሆነ ነገር ሳትል ሞገስ ካለብ ይገርማል። አና ብለ ሄደ። ገና በመጀመሪያው ቃል ነገር ተቀባይነት ያገኛል። እኔ ምን ጉዳይ የትኛው መስሪያ ቤት እንዳላችሁ አላውቅም፣ ግን በሚቀጥለው ወርና ሳምንት በሄዳችሁበት የተቀባይነት መንፈስ በላያችሁ ላይ ይሆንላል። እስራኤል ሁሉ እንዲጠፋ ካማ ተንኮል ጽፎን ተንኳል ሰውየው ተንኮል አዘጋጅተዋል። እንደነገ ነገ ጨርሳቸዋል ብሏል። እና ሞገስ አይታል። አዋጅ ሲገለብጥ ይሻራለች ዳቃላቸው አለ። አማኮ ለራሱ መስሎት ነው። ነገሩን ተለቅ ያረቁ ሳይዙን ክብሩ ለራሱ መስሎት ይገርማል። ሞገስ በአንተ ላይ ሲሆን ለሊቱም ሙሉ ተንኮል ሲጽፉ ያድራሉ። ቀን መድኃን ያለ ነገሩን ገልብጦት ለአንተ ያሰቡ ተንኮል ዞሮ እግዚአብሔር ከአባንተ ላይ ደርበው ያኖራል። በአዋጅ ይገለበጣል። እግዚአብሔር በጣም ሲባርክ እንዴት እንደሚባርክ ታቃል። ወደቀ ወደቀ በሚሉ ሰዎች መቆምህን እያስነግርላል። ሞገስ ፕሮቴክሽን ይሰጣል። ጥበቃ ይሰጣል ይገልጻል። በቃ ስማ፣ በሰላም ትገባል። መጽሐፍ እንደዚህ ይላል፣ መንገዱ ላይ ለሱ ወጥመር ተሰምሮለታል አለ ግን አይገባበትም። ለምን እግዚአብሔር በሞገስ አንተ ፕሮቴክት አድርገዋል። ትወጣለህ። በቃ ስንት አለ መሰለህ። በመቃብር አፈር፣ በዶሮ አንጀት፣ በበጋገጭ የሚመትት አተላም ይደፋል፣ ጀበናም ይዘቀዝቅ፣ በቃ ይድፋው እያለ ልጆቹ ከወጡ አይመለሱ እያለ እጁ ላይ ያለው ይበተን ይላል። ስንት አለ በፎቶ በምናምን በጨርቅ በምናምን የሚመትት ስንት አለ መሰለህ። እሱ እያል በሞገስ ከልሎ አንተ ልጆችን ትድራል። አሚን በል አረጋውያን ማዕከል ትከፍታል። አሚን በል አንተ አሚን በል ኛ ደው ያ እንደው ለጉድ ያስቀምጣል። አእምሮ ብቆች ከጀርባው ማስዋ ሏል ከጀርባ ካለ እጅ አንድ ብቻ ነው እግዚአብሔር ይባላል። አሚበት አንድ ብቻ ነው ከጀርባ ያለ እጅ ላችን ሞገስ እንደ ተራራ አጸናኝ ይላል። ጥንካሬን ስሬንግዝ የሚሰጠው እግዚአብሔር ሰው እኮ እንደኛ ማይክና ሚዲያ አግኝቶ አላወራ ም እንጂ አወራም ይባል። ስንት ጉዳይ አለ ያለፈበት፣ በቃ ዛሬ መጨረሻ ነው የተባለበት እና አያ ግን ሞገስ ስትሬንግ ይሰጣል፣ አቅም ይሰጣል። አሁን ለምሳሌ በጣም የምትወደው ሰው ሞቶብህ ለመጽናናት አቅም ይሰጣል። ለመጽናናት ሰው ሲሞትብህ በጣም እንደምታዝን የገባኝን በምንዶ ታውቃለህ? የሚሞትብህ ሰው እድሜው ትንሽ ስለሆነ እና ትልቅ ስለሆነ አይደለም ሀዘን የሚለያየው፣ ሰውየው ለህይወት ባለው ቫሊዩ ነው። እና በዛ ውስጥ እንኳን እንድትጽናና የሚያደርገ ሞገስ ነው። ሞገስ የመጨረሻው ሀብትን ይሰጣል